እጅግ በርከት ያሉ የዝውውር ጉዳዮች አሁንም እየተሰሙ ይገኛሉ። እነሱን መረጃዎች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ከዛ በተጨማሪ ግን ትላንትና የኔሽንስ ሊግ የፍጻሜ ጨዋታ ተደርጎ ነበር እና ከዛ ጨዋታ ጋር በተያያዘ አሁንም አዳዲስ ጉዳዮች መነሳታቸውን ቀጥለዋል። እነሱንም ጉዳዮች በስፋት የምናነሳ ይሆናል። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን መጣለን። በቀጥታ ወደዛሬ ፕሮግራማችን ነው የምናመራው። ከትላንትናው ጨዋታ በኋላ ከተሰጡ አንዳንድ ጉዳዮች ጋር አያይዘን አንዳንድ ጉዳዮችን ለማንሳትን ሞክረ። ትናንትና ፖርቱጋል በኔሽንስ ሊግ የፍጻሜ ጨዋታ ስፔንን እንግዲህ በማሸነፍ በፍጹም ቅጣት ምት አምስት ለሶስት በሆነ ውጤት በማሸነፍ የውድድሩ ሻምፒዮን መሆን ችላለች። ያለፉትን እንግዲህ አራት አመታት ወይም አራት ጊዜ ነው ይህ ውድድር የተዘጋጀ የተዘጋጀው 2019 ላይ ጅማሮን አደረገ። ፖርቱጋል ሻምፒዮን ሆነች። 2021 ላይ ፍራንስ የዚህ ዋንጫ ባለቤት ነበረች። 2023 ላይ እንዲሁ ስፔን ዋንጫውን ካሳካች በኋላ 2025 ላይ ፖርቱጋል በድጋሚ ይህንን ዋንጫ ማሳካት ይችላለች። ለሁለተኛ ጊዜ ነው ይህንን ዋንጫ ያሳካቸውም ሁለት ጊዜ በማሸነፍም ቀዳሚ መሆን ይችላለች። ከዚህ ጋር በተያዘ የተለያዩ ጉዳዮች እየተነሱ ይገኛሉ። ከሮናልዶ ጋር በተያዘ አንዳንድ ጉዳዮችን እናንሳ። ክሪስቲያኖ ሮናልዶ በመጀመሪያ በአልናሰር ሊቆይ እንደሚችል እያሳዩ የሚገኙ መረጃዎች እየወጡ ይገኛሉ። ፖርቱጋላዊው የፊት መስመር ተጫዋች ክሪስቲያኖ ሮናልዶ በቀጣይ እንግዲህ በአልናስር ቤት ለመቆየት ማሰቡን ነው መረጃዎች እያሳዩ የሚገኙት። በክለቡ ያለው ኮንትራት እንግዲህ በዚህ ወር መጨረሻ ላይ ይጠናቀቅ እንደነበረ በርካቶቻችንም እናስታውሰው ነው። ከተለያዩ ክለቦች ጋርም እንዲሁ ስሙ ሲነሳ እንደነበረ እናስታውሳለን። ነገር ግን አሁን ላይ ሮናልዶ አልናስር የመቆየት እቅድ እንዳለው ነው መረጃዎች እያሳዩም የሚገኙት በተለይ ከትናንትናው የኔሽንስ ሊግ የፍጻሜ ጨዋታ ወይም ከዋንጫው ድል በኋላ ሀሳቡን የሰጠው ሮናልዶ አንድ ጥያቄ ቀርቦለት ነበር። በቀጣይ ማረፊያ ኬት ይሆን የሚል አይነት ጥያቄ ቀርቦለት ነበር። ነገር ግን በቀጣይ ምንም የሚቀየር ነገር አይኖርም ሲል ሀሳቡን ሰጥቷል። እና የአምስት ጊዜ ባሎንዶር አሸናፊው ሮናልዶ ከሁለት ዓመታት በፊት አልናስርን በመቀላቀል በተከታታይ አመታት የሊጉን የወርቅ ጫማ ማሸነፍ ችሏል። እንግዲህ ቡድኑ ወይም አልናስር ዋንጫዎችን ማሸነፍ ባይችልም፣ ነገር ግን ሮናልዶ በግሉ ግን ትልቅ ነገሮችን ማድረግ ችሏል። የውድድሩ የሁለቱንም ጊዜ እንግዲህ ሁለት ዓመት ነው የተካፈለው። ሁለቱንም ጊዜ የውድድሩ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀው ክሪስቲያኖ ሮናልዶ ነው። ሮናልዶ እንግዲህ ትናንትና ምሽት ከፖርቱጋል ብሔራዊ ቡድን ጋር ሶስተኛ ዋንጫውን ማሳካት ችሏል። የኔሽንስ ሊግን 2019 ላይ አሳክቶ ነበር። ትናንትና በድጋሚ ለሁለተኛ ጊዜ አሳክቷል። ከዛ በፊት ደግሞ 2016 ላይ የአውሮፓ ዋንጫን ፈረንሳይን አሸንፈው ማሳካታቸውን የምናስታውሰው ጉዳይ ነው። ትናንትና ሶስተኛ ዋንጫውና ከፖርቱጋል ብሔራዊ ቡድን ጋር ማሳካት የቻለበትን አጋጣሚ የተመለከት ነው። ሮናልዶ እንግዲህ ትናንትና ትልቅ ትኩረትን ሲስብ የነበረው ላሚኒያማልን በስፔን ሲጠበቅ ስለነበር ነው። ሮናልዶ እንግዲህ ትናንትና ሀሳቡን ሰጥቷል። ላሚኒያማል ገና ብዙ የቡድንና የግለሰብ ሽልማቶችን የሚያሸንፍ ተጫዋች ነው። እሱ ክስተት የሆነ ተጫዋች ነው ሲል ገልጾታል። ሮናልዶ ላሚን ያማል አለን ረጅም የስራ እድሎች ይኖሩታል። እናም ገና ብዙ የኔሽንስ ሊግ ዋንጫዎችንም ማሸነፍ ይችላል። እሱ እድሜው ገና 17 ነው። ባካችሁ ተውት። ልጁ መረጋጋት ይኖርበታል። እንዲያድግም ተውት። እንድትተውትም እጠይቃችኋለሁ ሲልም ጭምር ነው ሮናልዶ ሀሳቡን የተናገረው። ክሪስቲያኖ ሮናልዶ እንግዲህ አሁንም ጫማ የመስቀል እንግዲህ ጊዜው መቼ እንደሆነ ጥያቄ ጥያቄ ቀርቦለት ነበር። ጫማ የምሰቅለው የማያጫውት ከባድ ጉዳት ከደረሰብኝ ብቻ ነው። ከባድ ጉዳት እስካልደረሰብኝ ድረስ እቀጥላለሁ፣ በእያንዳንዷ ቅጽበትም መደሰት እፈልጋለሁ። ሲልም ጭምር ነው ሮናልዶ የተናገረው። አሁንም በእግር ኳስን መዝናናትና መደሰትን እፈልጋለሁ ሲል ነው ሮናልዶ። መቼ እንደሚያቆም ጭምር እስካሁንም ድረስ መቼም ፍንጭ እንደሌለ ነው እየተገለጸ የሚገኘው። ሮናልዶ ስለ ላሚን የማል ሲናገር ልጁ ክስተት ነው፣ አስገራሚ ችሎታዎች ያሉት፣ ወደፊት እርግጠኛ ነኝ ብዙ ዋንጫዎችን ማሸነፍ የሚችል ተጫዋች ነው ገና የመጫወቻ ዕድሜዎቹ አልተነኩም፣ ሲልም የተናገረው ከሀገሩ ጋር የምታሳካው የትኛውም ድል ልዩ ነው። እኔ ብዙ ነገሮችን አሸንፍ ያለው ነገር ግን ከብሔራዊ ቡድን ጋር የሚወዳደር የለም። እርግጥ ነው ይህንን ዋንጫ ከዚህ ቀደም አሳክቼዋለሁ፣ ለእኔ ግን የመጀመሪያ አድርጌ ነው የምቆጥረው፣ ሲልም ጭምር ነው ሮናልዶ የተናገረው። ምሳ ሰዓት ላይ እያወራን ነበር፣ እኔም እንዲህ አልኳቸው ይህንን ዋንጫ ማሸነፍ ለዚህ ትውልድ ይገባል። በእርግጥ አስቸጋሪ እንደሆነ አውቃለሁ፣ ነገር ግን ይህንን ማሸነፍ ለዓለም ዋንጫ ለቀጣዩ የውድድርም እንግዲህ በራስ መተማመን ይሰጠናል፣ እና ማንኛውም ቡድን ለማሸነፍ የሚያስችል ስነ ልቦናም ይሰጠናል። ስለዚህንን ዋንጫ ማሸነፍ የግድ ይጠበቅብናል ሲልም ነው የተናገረው። ስለ ዓለም ዋንጫ ተጠይቆ ነበር ሮናልዶ በዚሁ ነገር ግን እሱ ተረጋጉ ሲል ነው ጥያቄዎቹን ምላሽ የሰጠው። ተረጋጉ። የኔሽንስ ሊግ ዋንጫ ነው አሁን ያሸነፍ ነው እና ማውራት ያለብንም ስለ እሱ እንጂ ገና 12 ወራት ስለሚቀሩት የዓለም ዋንጫ አይደለም። ከ12 ወራት በኋላ ደግሞ ስለዛ ዋንጫ እናወራለን ሲልም ነው ሮናልዶ ሀሳቡን የተናገረው። ልዊስ ዴላ ፉዌንቴ የስፔን ብሔራዊ ቡድን አሰልጣኝ ናቸው። ትናንትና እንግዲህ በተለይ ላሚኒያ ማል ቢያሸንፍ ኖሮ ና የኔሽንስ ሊግ ሻምፒየን በሆን ኖሮ ለባሎን ዶሩ እንግዲህ በጣም ትልቅ ቅርበት እንደሚኖረው በርካቶች ይገምቱ ነበር እና ከዚህ ጉዳይ ጋር በተያዘ ነው የስፔን ብሔራዊ ቡድን አሰልጣኝ የሆኑት ልዊስ ዴላ ፉዌንቴ ሀሳባቸውን የሰጡት። ላሚኒያ ማል የባሎን ዶሮ ተፎካካሪ አይደለም፣ እሱ የዓለማችን ምርጡ ተጫዋች እንጂ ባሎን ዶሮን ለማሸነፍ ከበቂ በላይ ሰርተዋል። ባሎን ዶሮ እሱ ነው ሲልም ነው ልዊስ ዴላ ፉዌንቴ የተናገረው። ሮናልዶ በአንጻሩ ስለ ላሚኒያ ማል ሲጠየቅ ላሚን ያማል ብዙ ዋንጫዎችን ማሸነፍ የሚችል ድንቅ ችሎታ ያለው ተጫዋች ነው። እድሜው ገና ነው። ረጅም የእግር ኳስ ህይወት ነው ያለው። አሁንም የተለያዩ ነገሮችን ማሸነፍ ይችላል፣ ባሎንዶሮን ጨምሮ ሲልም እንዲሁ ነግሮታል። ለላሚን ያማል ልጆቼ ለስፔን ነው የምንደግፈው እያሉ ሲያፌዙብኝ ነበር ብለዋል ሮናልዶ ከጨዋታው በኋላ ሲናገር። ልጆቼ ስፔናውያን ናቸው፣ እናም ደግሞ ከጨዋታው በፊት ስፔን እንግዲህ ናት ሻምፒዮን የምትሆነው እያሉ ሲቀልዱብኝና ሲያፌዙብኝ ነበር። አሁን ግን ለአባታቸው ትልቅ ክብር እንደሚኖራቸው ተስፋ አድርጋለሁ ዋንጫውን እኛ ስላሸነፍን ሲልም ጭምር ነው ሀሳቡን የሰጠው ክሪስቲያኖ ሮናልዶ። ባሎን ዶሩ ዴምቤሌ እንዲያሸንፍ አገዥ ዋለሁ ያለው ደግሞ ኑኖ ሜንዴሽ ነው። በተለይ ከትላንትናው ጨዋታና በተለይ በዚህ የውድድር ዓመት ደግሞ ፓሪስ ሳን ዠርማን ካሳየው ድንቅ ፐርፎርማንስ ጋር በተያዘም አንድ ተጫዋች ስሙ በተደጋጋሚ እየተነሳ ይገኛል። ይህም የተከላካይ ስፍራ ተጫዋች ሆነው ፉል ባኩ ኑኖ ሜንዴሽ ነው። ትናንትና ላሚን ያማለን ቀጥ አድርጎ የያዘው ተጫዋች ነው። ከዚህ በፊትም ትልልቅ የሚባሉ ከዋክብቶችን እነ ቡካዮ ሳካን እነ ማውሳላህን ጭምር እንግዲህ ጥሩ በነበሩበት ጊዜ ላይ ገጥሟቸው እንደነበር ይታወሳል። እና እንግዲህ ፓሪስ ሳን ጀርሜን በዚያ በዚ ውድድር ዓመት በአውሮፓ ቻምፒየንስ ሊግ እዚህ እንዲደርስ ወይም ዋንጫውን እንዲያሳካም ትልቁን አስተዋጽኦ ካደረጉ ተጫዋቾች መካከል አንደኛው ነው ኑኖ ሜንደሽ። ስለ ባሎን ዶር ተጠይቆ ነበር። ባሎን ዶር ፉክክሩ በላሚን ያማልና በኦስማን ዴምቤሌ መካከል ይመስለኛል። አንደኛው በዓለም ክለቦች ዋንጫ ላይ ይሳተፋል፣ አንደኛው ደግሞ አይሳተፍም። ዴምቤሌ ምርጥ ተጫዋች ነው። ከጉዳቶች መልስ እንግዲህ ጠንክሮ ተመልሷል። እኔም እሱ ባሎን ዶር እንዲያሸንፍ የቻልኩትን ያክል አግዥዋለሁ ሲልም ጭምር ነው የተናገረው በተለይ የትላንትናውን ጨዋታ ደግሞ እንዲያሸንፉ ትልቁን አስተዋጽኦ ያደረገው ኑኖ ሜንዴሽ ነው። ጎል ማስቆጠር ችሏል። እንዲሁ ደግሞ ሮናልዶ ያላስቆጠረው ጎል እንግዲህ ግልጽ አሲስት ባይሆን እንኳን ክሮስ ያደረገው ኳስ እሱ ነበር። ዲፍሌክትድ ሆኖ ነው ሮናልዶ ጋር የደረሰው እንጂ ኑኖ ሜንዴሽ በጨዋታው ላይ ትልቅ ነገሮችን ማድረግ ችሏል ትላንትና እንግዲህ የውድድሩ የቶርናመንቱ ምርጥ ተጫዋች በሚል ሽልማት ተበርክቶለታል። ኑኖ ሜንዴሽ እና ትላንትና ላሚን ያማል ዋንጫውን እንዳያሸንፍ ካደረጉት ምክንያቶች መካከል አንደኛው ነው፣ ኑኖ ሜንዴሽ። ስለዚህ ለኦስማን ዴምቤል ትልቅ ውለታው ይለታለ ወይም ደግሞ ባሎንዶርን እንዲያሸንፍ ሲያሸንፍ በትልቁ አግዥ ዋለው ብዬ አስባለሁ፣ ሲልም ይናገራል። የባሎን ዶር ሽልማት እንግዲህ ገና ነው፣ እስካሁን ደስ አልታወቀም። በርካቶች ግን ፉክክሩ በላሚን ያማልና በኦስማን ዴምቤሌ መካከል ነው እያሉ ግምቶቻቸውን እያሰፈሩ ነው የሚገኙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ፋብሪዚዮ ሮማኖ በግልጽ ስለ ቪክተር ዮከርስ ያነሳቸው አንዳንድ መረጃዎች አሉ። ዩናይትድ የዩሮፓ ሊግን ቢያሸንፍ ኖሮ የቪክተር ዮከርስ ዝውውር ለመጨረስ እስካሁን ድረስ እንግዲህ በጣም ቀላል ነበር ሲልም ጭምር ነው እንዲሁ የተናገረው። ሆኖም ግን አሁንም ዩናይትዶች ከባዱን ዝውውር ለመሞከር የሚያስፈልጋቸው ነገሮችን ጠይቀዋል። ተጨማሪ ዝውውሩ ከባድ ነው ብለው ከዝውውሩ አልወጡም፣ ከወኪሎች ጋርም ንግግር ላይ ናቸው። በተጨማሪም ሩበን በቶሎ ማርከስ ራሽፎርደን፣ ጄደን ሳንቾን፣ አንቶኒንና ጋርናቸውን ለምን እንዲሸጡ እንደፈለገ የሚያሳብቅ መረጃንም ተናግረዋል። የእነሱ መሸጥ የቪክተር ዮከርሽን ዝውውር መጠናቀቅ ላይ ትልቅ ተጽዕኖ አለው ሲልም ጭምር ነው እንዲሁ እየተናገረ የሚገኘው። ጄደን ሳንቾ በክለብ ውስጥ የሚገኝ ተጫዋች ነው። ነገር ግን አሁን ላይ እንደ መረጃዎች ከሆነ ተጫዋቹ አሁን ላይ የሚከፈለው 300 ሺ ፓውንድ ካልቀረበለት በስተቀር በዩናይትድ በኮንትራቱ የቀረውን አንድ ዓመት ይህንኑ ደሞዝ እያገኘ መቆየትን ወይም ደግሞ በውሰት ወጥቶ መጫወትን ይመርጣል። ደሞዙን መቀነስ ግን እንደማይፈልግ ነው እየተነገረ የሚገኘው ምክንያቱም ይህ ተጫዋች ከቸልሲ ጋርም ያ ነገር ነው የገጠመው። ማርከስ ራሽፎርድ ከዩናይትድ ወጥቶ የመጫወት ፍላጎት ያለው ሲሆን ምርጫው ባርሴሎና ነው። ለዚህም ደሞዙን ለመቀነስና እስከመጨረሻው እነሱን ለመጠበቅም እቅር ይዟል። ፈላጊው ባርሴሎና ስሙ እንጂ በአሁኑ ወቅት በፋይናንሻሉ ጉዳይ ላይ እንግዲህ ጠንካራ ያሉ ነገሮችን ማድረግ ይጠበቅበታል። ከባድ ሊሆን እንደሚችል ነው የሚታመነው። ጋርናቾ ለመልቀቅ ፍላጎት ያለው ሲሆን በአራት ክለቦች እየተፈለገ ይገኛል። ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ለጥፎበታል። የተሻለ ከሁለቱ በአጭር ጊዜ ሊለቅ የሚችለው ተጫዋች እሱ እንደሆነ ነው እየተገለጸ የሚገኘው። ዛሬ እንደውም እየወጡ በሚገኙ መረጃዎች ላይ ሁለቱ የለንደን ከተማ ክለቦች ቸልሲና አርሰናልም እዚህ ተጫዋች ላይ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። አንቶኒ በውሰት ቆይታው ጥሩ ብቃትን ያሳየው አንቶኒ ፈላጊዎች ብቅ ቢሉም ዩናይትድ የተጠየቀውን ዋጋ ከፍሎ ለመደራደር ግን ፍቃደኛ የሆነ ክለብ የለም የሚል መረጃ ነው ተነገረ የሚገኘው። ሌላኛው ራስመስ ሆይለንድ ነው። ክለቡ እሱን ለኢንተር እንግዲህ በቶሎ ለመሸጥም እየተነጋገረ ቢሆንም እሱ ግን መልቀቅ እንዳልፈለገ ነው ዘገባዎች የሚያሳዩት። ወደ ዩናይትድ ከዚህ ቀደም የመጡ ተጫዋቾች ካላቸው ኮንትራት አንጻር ከክለቡ ለመልቀቅ ፍላጎት ሲያሳዩና ዩናይትድ በቶሎ ተጫዋቾችን ሲሸጥ እንግዲህ አንመለከትም። ቪክተር ዮከርስን ለማግኘት ብቸኛው ተስፋቸው እንግዲህ የጋርናቾን ሽያጭ በቶሎ ማጠናቀቅ ነው። ምክንያቱም ፒውር ፕሮፊት እንደሆነ ይታሰባል። የጋርናቾ ከአካዳሚም ስለወጣም ስለዚህ ትልቅ ገንዘብ ያገኙበታል ተብሎ ነው የሚጠበቀው። ቦሪስ የአዶርትመንድ የጄደን ሳንቾን ሁኔታ በቅርበት እየተከታተሉ እንደሚገኝ ነው የሚነገረው። የጀርመኑ ክለብ ተጫዋቹን በዚህ ክረምት በቋሚ ውል የማስፈረም ፍላጎትም አለው እየተባለ ይገኛል። ማንቸስተር ዩናይትድ 20 ሚሊየን ፓውንድ የሚቀርብለትን ክለብ ተጫዋቹን እንግዲህ ለመሸኘትም ዝግጁ እንደሆነ ጭምር እየተገለጸ የሚያሳዩ መረጃዎች ናቸው ስካይ ስፖርት ይዞ የወጣው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ የብሪያን ኤምቤሞ ጉዳይ ነው። ብሪያን ኤምቤሞ ማንቸስተር ዩናይትድን ቀዳሚው ምርጫ አድርጎ ሁለቱ ክለቦች እንግዲህ ከስምምነት እስኪደርሱ እየጠባበቀ ይገኛል። ቶማስ ፍራንክ ወደ ቶትንሃም ለማምራት መቃረቡን ተከትሎ እርሱ ወደ ስፐርስ ሊያመራ የሚችልበት እድል አለ ወይ ተብሎ ነበር ፋብሪዚዮ ሮማኖ ነገር ግን ተጫዋቹ ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ ተናግሯል። ሆኖም ግን አሁን ላይ ካሜሩናዊው የመስመር አጥቂ ዩናይትድን ብቻ እየጠበቀ እንደሚገኝ የሚያሳይ መረጃ ነው። ፋብሪትሲዮ ይፋ እያደረገ የሚገኘው አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ብዙ የጀርመን ሚዲያዎችና የአርሰናል ዜና ቻናሎች ባለፉት 24 ሰዓታት ውስጥ አርሰናል ለሊሮይ ሳኔ የዝውውር ጥያቄ ለባየር ሚኒክ ይቀርባል ተብሎ እንደሚጠበቅ ነው እየዘገበ የሚገኙት። ሊሮይ ሳኔ ስለወደፊቱ ሁኔታ ላይ እስካሁን የወሰነው ምንም አይነት ውሳኔ የለም። የቱርክ ክለቦችና የፕሪሚየር ሊግ ክለቦች እንደሚገኙ ጭምር ነው ቢልድ እየዘገበ የሚገኘው። ሊሮይ ሳኔ ግን በሚኬል አርቴታም በአንጻራዊነት የሚፈለግ ተጫዋች እንደሆነ ይነገራል። ምክንያቱም ተጫዋቹ በነጻ የሚገኝ ተጫዋች ከመሆኑ ጋር በተያያዘ አርሰናል በጋብሪኤል ማርቲኔሊ በኩል የመጡ የዝውውር ጥያቄዎችን ለመቀበ ዝግጁ እንደሆኑ እየተገለጸ ይገኛል። ስለዚህ አርሰናል ማርቲኔሊን ምናልባት ጥሩ ክፍያ ከቀረበላቸው ሊሸጡት ዝግጁ ናቸው። ፋቢዮ ቪየራ ይናገራል። ወደዚህ የመጣሁት በራስ መተማመኔ ለመጨመርና ያለኝን አቅም ለማሳየት ነው። አንዳንድ በጉዳት ያመለጡኝ ጊዜያቶች ቢኖሩም ነገር ግን የዓለም ክለቦች ዋንጫ ራሴን በደንብ የማሳይበት ውድድር እንደሆነ ይሰማኛል። ስለዚህም በዚህ ቆያለው ብለዋል። በፖርቶ ቤት እንግዲህ ከፖርቶ ጋር የዓለም ክለቦች ዋንጫ ላይ እንደሚሳተፍ ነው ፋቢዮ ቪየራ የተረጋገጠው። በቤንጃሚን ሼስኮ ዝውውር ጉዳይ ላይ የአረብለብዜሽ እቅድ ግልጽ ነው። ከተጫዋቹ ከ80 ሚሊዮን ዩሮ በላይ ይፈልጋሉ። አጠቃላይ የዝውውሩ ፓኬጅ ከዚህ መጠን በላይ እንደሚሆን ይጠበቃል። በክለቦች መካከል እስካሁን ምንም አይነት ለውጥ የለም። አረብለብዜሽ በዝውውሩ ጉዳይ ላይ አይቸኩልም እናም የተጫዋቹን ዋጋ ያውቃል ሲል ነው ፊልፒንዝ መረጃውን ያጋራ ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ እና ሊዮን ከዛሬ ጀምሮ በሙሉ ትኩረት ዝውውሩን ለመፈጸም እየሰሩ እንደሆነ ተገልጸዋል። ቸርኪ ወደ እንግሊዝ ለመብረርም ከሊዮን አረንጓዴ መብራት ተሰጥቶታል። የአምስት ዓመታት ኮንትራትም ተዘጋጅቶለታል። ማንቸስተር ሲቲ ሪያን ቸርኪን ለማስፈረም ከሊዮን ጋር በቀጥታ ተገናኝተው ንግግር አድርገዋል። ቸርኪ ማንቸስተር ሲቲን እንደሚቀላቀልም በሚከተለው አዲስ ጨረታ ፕሮፖዛሉ ይሻሻላል። ምክንያቱም ዝውውሩ በጥብቅ ሊጠናቀቅ ጫፍ ደርሷል። ሪያን ቸርኪ ለማንቸስተር ሲቲ መፈረም ይፈልጋል። ከዚያም ምክንያት ማንቸስተር ሲቲዎች አዲስ የተሻሻለ ፕሮፖዛል አቅርበዋል ሲል ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሪያል ማድሪድን ደግሞ እንመልከት። አልቫሮ ፈርናንዴስ ካሬራስ ከቤኔፊካ ጋር ወደ አሜሪካ ያቀናል። ሪያል ማድሪድ የግራ መስመር ተጫዋቹን አልቫሮ ካሬራስን ለማስፈረም ከቤኔፊካ ጋር ንግግር ላይ መሆናቸው ይታወቃል። ሎስ ብላንኮቹ ተጫዋቹን ለማስፈረም በግል ከተጫዋቹ ጋር ከስምምነት ቢደርሱም እስካሁን ግን ከቤኔፊካ ጋር መስማማት አልቻሉም። ሪያል ማድሪድ የተጫዋቹን ከዓለም ክለቦች ዋንጫ ውድድር በፊት ማስፈረም አልመው እንደነበር ተገልጿል። ይሁን እንጂ ቤኔፊካ ለዓለም ክለቦች ዋንጫ ውድድር አልቫሮ ካሬራስን በመያዝ ወደ አሜሪካ እንደሚያቀኑ ተነግሯል። ሪያል ማድሪድ የቀድሞውን የአካዳሚ ውጤት አልቫሮ ካሬራስን ለማስፈረም የሚያደርጉትን ጥረት በቀጣይ እንደሚቀጥሉም ጭምር ነው እየተገለጸ የሚገኘው። ካሬራስ በቤኔፊካ ቤት 65 ጨዋታዎችን አድርጎ ጎሎችን ሲያስቆጥር ስድስት ለግቢውን ኳሶችን አመቻችቶ አቀብለዋል። አምስት ደግሞ ጎሎችን ማስቆጠር የቻለ ተጫዋች ነው። አሰልጣኝ ሻቪ አሎንዞ በትናንት በዛሬ ዕለት በሚኖረው የመጀመሪያ ቀን ውሎ የልምምድ ፕሮግራም ላይ ራኡል አሴን ሲሆን ጨምረው አምስት የዋናው ቡድን ተጫዋቾችን ያገኛል። በእነዚህም ውስጥ ፌዴሪኮ ቫልቬርዴ፣ ሮድሪጎ ጉቫሽ፣ ፋረን ጋርሲያ፣ ሉካስ ቫስኪዩዝ እና ዳኒ ሴባዮስ ናቸው። በሌላ በኩል ለሪያል ማድሪድ ወጣት ቡድን የሚጫወቱት እንደ ፋራን ጎንዛሌስ፣ ሰርኪዮ ሜስትሪ፣ ጃኮብ ራሞን፣ ዲየጎ አጓዶ፣ ኬማ፣ ቪክተር ሙኖስ እና ደግሞ ጎንዛሎ ጋርሲያ በዛሬው የልምምድ ፕሮግራም ላይ የቡድኑ አካል ናቸው። ሪያል ማድሪድ የ16 ዓመቱን ሞሮኳዊ ባለተሰጡ ወጣት ተጫዋች አብዱላህ ኦዛንን ከኔዘርላንዱ ክለብ አያክስ አምስተርዳም ለማስፈረም ተስማምተዋል። ተጫዋቹ ከአያክስ ሪያል ማድሪድን የሚቀላቀለው በነጻ ዝውውር ሲሆን በመጪው ሐምሌ ወር ኮንትራቱን በመፈረም የሪያል ማድሪድ ካስቲያ ወይም ወጣት ቡርነን የሚቀላቀል እንደሆነ ፋብሪትሲዮ አረጋግጦታል ማርቲን ዞበሜንዲ ወደ አርሰናል የሚያደርገው ዝውውር ሊጠናቀቅ ተቃርቧል ነገር ግን ሪያል ማድሪድ ተጫዋቹን ለማስፈረም ፍላጎት ካሳየም ሁኔታው ሊቀየር እንደሚችል ዘገባዎች እያሳዩን አሁንም ሁሉም ነገር ክፍት እንደሆነ ነው እየተገለጸ የሚገኘው ጆሴ እንግዲህ ሆሴ ፍሊክስ ዲያዝ ነው ይህንን መረጃ በማርካ ላይ ያሰፈረው ሪያል ማድሪድ ማርቲን ዙቢመንዲን ማስፈረም አጥብቀው ይፈልጋሉ። ተጫዋቹ ከአርሰናል ጋር ያለው ስምምነት እንዳልተቋጨ ከተነገራቸው በኋላ አሁን ላይ ሪያል ሶሴዳድን ለማናገር በዝግጅት ላይ እንደሆኑ ጭምር ነው እየተገለጸ የሚገኘው። የሃያ አራት አመቱ ብራዚላዊ የከምተ ተጫዋች ቪኒሲዮስ ጁኒየር በሪያል ማድሪድ ቤት ያለው ኮንትራት እስከ 2030 ለማራዘም ተስማምቷል እናም ከዓለም ክለቦች ዋንጫ ውድድር መጠናቀቅ በኋላ አዲሱን ኮንትራት የሚፈራረም ይሆናል ሲል ለሪያል ማድሪድ እንግዲህ ቅርብ የሆነው የዜና ምንጭ አስ በይፋም በሰበር መረጃው ላይ አጋርቶታል። ኒኮላስ ጃክሰን ፈላጊዎቹ ቢበዙም የመልቀቅ ድሉ ግን ጠባብ ነው። የቸልሲ አጥቂ ኒኮላስ ጃክሰን ማንቸስተር ዩናይትድን ጨምሮ እንግዲህ የአራት ክለቦች ፍላጎት እንዳለው ተነግሯል። የሴኔጋላዊ ኢንተርናሽናል ከቪያሪያል ከመጣ በኋላም በስታንፈርድ ብሪጅ ይገኛል። የ23 ዓመቱ ጃክሰን በዚህ ሲዘን በ34 ጨዋታዎች 13 ጎሎችን እና 5 አሲስቶችን በማድረግ አመቱን ጨርሷል። ከነዚህ ጎሎች ውስጥም አስሩ ጎሎች እና አምስቱ አሲስቶች የፕሪሚየር ሊግ ላይ የተገኙ ሲሆኑ የኤንዞ ማሬስካ ቡድን ለቻምፒየንስ ሊግ እንዲበቃም አድርጓል። ሆኖም ግን ጃክሰን ባለፉት 15 የሊግ ጨዋታዎች አንድ ጊዜ ብቻ ግብ ማስቆጠር የቻለ ሲሆን ወደፊት በሰሜዎቹ የሚኖረው ቆይታ በሊያም ዴላፕ ፊርማ ምክንያት አጠራጣሪ ነው። እንደ ዘገባዎች ከሆነ ማንቸስተር ዩናይትድ በተጨማሪም አስተን ቪላ፣ ኢንተር ሚላንና አትሌቲኮ ማድሪድ የጃክሰንን አገልግሎት ይፈልጋሉ። ሳይመን ፊሊፕስ ስለ ጃክሰን ሁኔታ መረጃን አጋርቷል። ቸልሲ ልክ እንደ ጃክሰን አይነት አጥቂ እንዲሁም ደግሞ እሱን ለማሻሻልና ብዙ ውድድርን ለማምጣት አዲስ ተጫዋቾችን ለማምጣት ፍላጎት ነበረው። ጃክሰን አሁን ላይ ቸልሲን በቻምፒየንስ ሊግ ለመምራት በቂ አቅም እንደሌለው ስለሚያምኑ ሌሎች ተጫዋቾችን ለማምጣትም ፈልገው ከሽያጭ እይታ አንጻር እሱን ለመሸጥም በንቃት እየሰሩ ባይሆንም የሚመጡትን ማንኛውንም አቅርቦቶች ያዳምጣሉ። በተጫዋቹ በኩል ደግሞ በተለያዩ ምክንያቶች በዚያ ውድድር ዘመን ደስተኛ አልሆነም። በተለይም ከራሱ ደጋፊዎች ኢፍትሀዊ ትችት እየደረሰበት ባለው ነገር ደስተኛ አይደለም። ነገር ግን በአሁኑ ሰዓት የመልቀቅ ፍላጎት አላሳየም። ምንም እንኳን እንግዲህ ቸልሲ አዲስ ክለብ እንዲያገኝ እስካሁን አልነገረውም፣ ስለዚህም ደግሞ በዚህ ክረምት የመልቀቅ እድሉ አነስተኛ ይመስላል ብሏል። በቅርቡ በጠናቀቀው የ2024 25 የውድድር ዘመን ቸልሲ የተለያየ መልክ ያለው ጊዜ ያሳለፈው፣ ከቀናት በኋላ የሚጀምረው የዓለም ክለቦች ዋንጫ ላይ ተፎካካሪ ለመሆን ፊርማዎችን ለማግኘትም እየሞከሩ ነው። በተቀሩት ጥቂት ቀናትም ሌሎች ፊርማዎችን ለማግኘት እንደሚሰሩ ጭምር ነው ች እያሰፈሩም እንደሚገኙ እየተገለጸ የሚገኘው ቤን ፎስተር። ማንቸስተር ዩናይትድ አንድሬ ኦናናን ለቆ ኤሚሊያኖ ማርቲኔዝን ማምጣት አለበት አለ። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ቤን ፎስተር ማንቸስተር ዩናይትዶች አንድሬ ኦናናን በአስተን ቪላው በረኛ ኤሚሊያኖ ማርቲኔዝ እንዲቀይሩ ታሳስበዋል። ፎስተር ኦናና በ2023 ከኢንተር ሚላን ክለቡን ከተቀላቀለ በኋላ በተደጋጋሚ በሚያሳየው ችግር እጅጉን ነቅፎታል። ኦናና በኦልትራፎርድ ያሳለፈው ቆይታ ወጥነት የጎደለው እና በብዙ ጎል ላይም ስህተት የታየበት ነበር። በሌላ በኩል ማርቲኔዝ በ2010 በወጣበት ቡድን ህይወቱን ከአርሰናል ጋር የጀመረ ሲሆን አሁን ላይ ጠንካራ የፕሪሚየር ሊግ ግብ ጠባቂ ነው። የቀድሞው የማንቸስተር ዩናይትድ ግብ ጠባቂ በቶክ ስፖርት ላይ ቃለመጠይቅ ላይ ሲናገርም ስለ ሁለቱ ግብ ጠባቂዎች አስተያየቱን ሰጥቷል። እንግዲህ የፕሪሚየር ሊግ የውድድር አመቱ ለኦናና በጣም ከባድ ነበር። ባለፉት ሁለት የውድድር ዘመናት የማንቸስተር ዩናይትድ ቁጥር አንድ መሆን ለማረጋገጥ በቂ ስራ እንዳልሰራ አስባለው። እኔ እንደማሰበው ጥሩ ችሎታ ያለው ይመስለኛል። እንደ ሌሎች የማንቸስተር ዩናይትድ ተጫዋቾች ወደ ሌላ ቦታ ሄዶ ምናልባትም ያብባል፣ ምናልባት እንዲሁ ሊቀጥል ይችላል ብዬ አስባለው። እንደ ኤሚ ማርቲኔዝ ያለ ሰው ለማስፈረም እድሉ ከተፈጠረ እነሱን መፈለግ አለባቸው። አሁንም በዓለም ላይ ካሉ ምርጥ ግብ ጠባቂዎች አንዱ ነው። ብዙ ሰዎች በዚህ የውድድር ዘመን ምናልባትም ካለፉት ሁለት ዓመታት ባለው ነገር ማርቲኔዝ የዓለም ቁጥር አንድ ግብ ጠባቂ አይደለም ቢሉም አሁንም በዓለም ላይ ካሉት ምርጥ ግብ ጠባቂዎች አንዱ ነው። በማንኛውም የእግር ኳስ ቡድን ውስጥም ጠንካራ ግብ ጠባቂ ሊኖር ይገባል። ግብ ጠባቂው በትክክል ካገኘህ ደግሞ ቡድንህን መገንባት ትችላለህ። ማርቲኔዝንም ካገኙ ዩናይትዶች የተሻሉ ይሆናሉ ሲልም ነው የተናገረው። ፎስተር ማንቸስተር ዩናይትዶች ማርቲኔዝን በጥር ወር ለማዘወር ጥያቄ ማቅረባቸው የተዘገበ ሲሆን እሱን በክረምቱ ለማስፈረም ግንባር ቀደም ክለብ ናቸው። ዩናይትዶች ከከባዱ የውድድር ዘመን በኋላ መልሶ መገንባት ስለሚፈ ፈልጎም በግብ ጠባቂ ቦታ ላይ ልምድ ያለው ተጫዋችን በማስፈረም አመቱን መጀመር ይፈልጋሉ። በተጨማሪም ስዊድናዊ ዋጥቂ ማንቸስተር ዩናይትድን የመቀላቀል ፍላጎት አለው። እንደ ቶክ ስፖርት ዘገባ ከሆነ ቪክተር ዮከርሽ ወደ ማንቸስተር ዩናይትድ ለመሄድ ፍቃዱን ሰጥቷል። በ2024-25 የውድድር ዘመን በ52 ጨዋታዎች 54 ግቦችን ከመረብ ጋር ያሳረፈው የስፖርቲንግ ዋጥቂ አሁንም በማንቸስተር ዩናይትድ የዝውውር ዝርዝር ውስጥ የሚገኛል። ሆኖም ግን እስካሁን ድረስ ተጨባጭ ውይይቶችን አላደረገም ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ አዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ መስጋናችንን ለእናንተ ማቅረብ እንወዳለን። ፏአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮችንን ላይክ ስላደረጋችሁ ከልብ አድርገ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘውናል። መልካም ጊዜ እንዲሆነላችሁ ነው በአክብሮት የምመኘው።